ያሳዝናል። ከዘራ ይዞ የሚዞሩ ብዛቱ ወጎጉ ተይዟል። የፋኖ ነው መሪው የምትባሉ፣ መሪው ጠመንጃ ይዛል እንጂ ሊያዋጋ ታጅቦ እንደ ድሮ ፊታውራሪ ከዘራ ይዞ ጠጅ ቢጠጣ የአህያ አጥረቅም እንዴት እንደሚያስጠላ እኮ ። ፋኖች አቅማችሁን አላወቃችሁትም። በተለይ የአባይ ድልድይን ብትመቱት ኖሮ በላውንቸር ብታፈርሱት ኑሮ ሴኔን አልጀዚራ ቢቢሲ ይዘግብላችሁ ነበር። ከዚያስ ወደ ድርድርግል ከተጀመረ ሁለት ዓመት እያለፈው ነው። ክልሉ በሴራ ወድሟል። ህዝባችን የሚበላው አጥቷል። በጣም ከፍተኛ ረሃብ አለ። የፋኖ ትግል ከአመት ተኩል በፊት ሀዲዱ እንደሳተ ከአንድ አመት በፊት ወይ ደግሞ ወደ አመት በኋላ ወይ ደግሞ ከስምንት ከዘጠኝ አመት ወር በፊት ምንም እርባና እንደሌለው ካንሰር እንደሆነ የቀረው አሁን ያለው ፋኖ ስትራቴጂ የሌለው መሪ የሌለው ዝም ብሎ በደመነፍስ የሚመራ ነው። ፋኖ ማለት የሽምቅ ተዋጊ ነው። ፎቶውን፣ ቪዲዮውን፣ መልኩን፣ ጠመንጃውን፣ ትጥቁን ሪዮታ አለሙን ሳያሳውቅ አዲስ አበባ በህቡ በትንሽ ኃይል የመንግስትን ግዙፍ ጦር አንበርክኮ አዲስ አበባን ህገ ቤተ መንግስት መቆጣጠር ነው ብለናል። ስለዚህ የፋኖ መሪዎች የሚባሉ የተሸጡ ከፊሎቹ ለህዋት ከፊሎቹ ለወያኔ ቲፒኤልኤፍ ከፊሎቹ ለአብይ ከፊሎቹ ደግሞ ለኢትዮጵያ አንድነት የተሸጡ ናቸው። ስለዚህ እነዚህ የፋኖ መሪዎች እያሉ ጦርነቱ ከክልሉ ለቁ እስካልወጣ ድረስ ክልሉ ይወድባል ብለን የነአብይን ሴራ ቀድመን አጋልጠናል። ጦርነቱ ሳይከፈት ስቴፕ ባይ ስቴፕ ያ ነው የሆነው። አሁን በአማራ ክልል ውስጥ ንግድ የለም፣ ትምህርት የለም፣ እርሻ የለም፣ ንግድ የለም፣ እንቅስቃሴ የለም፣ መሰረተ ልማቶች ወድመዋል። ንጹሐኑ ገበሬ በድሮን ይገደላል፣ በከባድ መሳሪያ ቤቱ ይፈርሳል። እንደምንም ብሎ ያመረታት እህሉ ትካተልበታለች። ከሁለት ያጣ ጎመን ሆኖ ልጆቹን በፋኖ ሲመቱ አራት ኪሎ እንገባለን ስላሉት አይ አራት ኪሎ ሲገቡ ምን ችግር አለው እኔ ልጄን ብነጠቅም የሚል አመለካከት ይዞ ነበር ፋኖን እንዳጀማመሩ። እንደ እውነቱ ህዝቡ ዘመነ ካሴ መጥቶ እዝ ብሎ ምሬና እሱ ገብተው ከመጥለፋቸው በፊት ያለው የፋኖ የትግል እንቅስቃሴ በጣም ከባድ፣ በጣም ፈጣን የሆነ አዲስ አበባ ለመድረስ ደጀን የደረሰ እንዲሁም መላ ከተማውን ባህር ዳር ሁሉ የያዘ፣ ዛሬ ግን ያንን ለቆ በነጌቲቭ ተባዝቶ ከፊሉ ቋራ ከፊሉ እጁ ሰጥቷል። ከፊሉ እጁን ለመስጠት ይጠባበቃል። በአብዛኛው ደግሞ ዝርፊያ ላይ ውሏል። አሁን አንዳንድ ሴቶችም ዝርፊያ መኪና እያቆሙ ሲዘርፉ የነበሩ ጡት ተቆረጠ፣ ቂጥ እየተባሉ እየሰማን ነው። የራሳቸው ቤተሰብ ወጥቶ ደግሞ ሲናገር አማራ ውሸታምን ስለሚደግፍ እውነታን ስለማይደግፍ ከአባቷ በላይ ለመሆን ደግሞ ብልጽግና አሳስቶት ነው ምናምን አሳስቶት። ይኸውላችሁ አማራ ማለት በጣም ችግር ያለበት ህዝብ ነው። ከአባቷ በላይ አንተ አስበላት ነው። ከአባቷ በላይ አንቺ አስበሽላት ነው። አባትየው ወጥቶ ከአባቷ በላይ እኔ ምንም ልናገር አልችም፣ ከዚህ በኋላ ይሸጥም አይሸጥም ተናግሯል። ስለዚህ ከአባቷ በላይ ማንም ሰው መሆን አይችልም። ነግሬያቸዋለሁ እኮ ጡት ከመቆረጡ በፊት አልተቆረጠችም፣ ፎቶ አለ ብያለሁ። ከሄደች በኋላ ግን ተቆርጣለች። በፋኖ ውስጥ ያሉ ትግሬዎች አሉ ብያለሁ እኮ አታም እንደ ፂሙን አስረዝሞ አላዛር የሚባል ሲቀልድባቸው የሚሆን ፂሙን አስረዝሞ፣ ትግሬ እኮ ነው። ኦሮምኛ የሚችል ትግሬ ነው። ትግሬኛ ይችላል፣ ኦሮምኛ። ሄዱና ፔጅ እዩት። የአማራ አስክሬን ክምር ነው የሚያሳይ ይህን መከረኛ ምንሻ መከረኛ ቀበሌ ልቀንበር መከረኛ ተማሪ የሚገሉት በሴራ እንደነዚህ አይነቱን እርምጃ ወሰዱ ብያለሁ። ስለዚህ የፋኖ መሪዎችን እርምጃ ለመውሰድ መነሳት አለበት አማራው። ምክንያቱም ጦርነቱ ከዓመት በኋላ ከቀጠለ ከዚህ በኋላ አንድ ዓመት ብንጨምር እንኳ በጣም ከፍተኛ ጉዳት ይደርስብናል። ስለዚህ ፋኖ አስር አመት በክልሉ ከቆየ ታዲያ አማራ ሊበተን ነው እኔ የሚያሳዝነኝ ከ50 ሺህ ፋኖ ሀምሳ ሚሊዮን አማራ ይጥፋ የሚለው ራሱ የአማራ ሕዝብ ነው። በጣም አዝናለሁ። ከሀምሳ ሺህ ፋኖ እና ከሀምሳ ሚሊዮን አማራ የትኛው ነው የሚበልጥ? አምሳ ሺህ ፋኖ ድብ ሀምሳ ሚሊዮን አማራ መትረፍ አለን። ይሄንን እኳ ስሌት የማታውቁ ከሀምሳ ሺህ ፋኖ ነው እና ከሀምሳ ሚሊዮን ህዝብ ማነው የሚበልጠው? ሀምሳ ሚሊዮን ህዝብ ይቀጥለን ይሻለው። ሀምሳ ሺህ ፋኖ ነው ትንሽ ነው ለድል አልበቃም። እዚህ ውስጥ የሚቃወመው የሚሳደቡ ትግሬዎች ናቸው፣ ኤርትራውያን ናቸው፣ ብልጽግናዎች ናቸው። አውቀው አማራን እያደናገሩት ነው። ሶስቱ በዚህ ውስጥ በተለይ የሚቃወሙ ህዋቶች ናቸው። ሻቢያዎች ናቸው። እመር ጡት ተቆረጠ። የሚያንቀሳቅሰው ማን ነው? ዋና አማራ ሰባ አምስት ፐርሰንት ኤርትራዊ፣ ሀያ አምስት ፐርሰንት የኢትዮጵያ ትግሬ። ጡት መቁረጥ ነው፣ ሌት ከቀን ይሰሩ ነበር። ግን ጡት አልተቆረጠም። የተቆረጠም ከተነሳችሁ በኋላ ነው ተብለ፣ በቃ አለቀ። አባቷ ሲበጣ ደግሞ አማራዎች በተፈጥሮ አማራ ውሸታም እኮ እናንተ ሌቦች፣ ለመደበቅ ደግሞ ምን ብላቸው የለጠፋችሁት አባቷን የእኔ የእኔ ጌታ አሳየው በቃ አስፈራርተውት እኮ ነው እና ብዬ አስፈራረውት። እንዲህ አይነት ሌባ ወንበዴ ህዝብ አይቸለቅ። በተለይ የሶሻል ሚዲያ ላይ ያለ እከካ ውዳቂ። እሷን እኮ የቆረጧት እኮ ፖለቲካ ሊሰሩባት ነው። ህዝቡ እንድነሳ እኮ ነው። ትግሬዎች ናቸው እኮ ሻቢያዎች ናቸው እኮ ያ ብዬ ጦር አልቆረጠው ነው መጀመሪያ እኛ እኮ ተቃውሞ ልክ ነው፣ መቃወም አለብን። አማራነቻ ምንም ትሆን ምንም እየተጣራ ሲሄድ ግን የሌለ ነገር የፋኖ መሪዎችን እነዚህ መዥገሮችን ትግሉን ወደ አዲስ አበባ እንሄድ አማራ እየወደመን እንዲቀጥል የህዋትና ሻቢያ ተላላኪ የሆኑትን የፋኖ መሪዎችን በቀረጥ ላይ የተሰማሩ ፋኖዎችን።

ለጌታ አስራለ በትግሉን ገለውታል። ሲሳሳሙ ካያቸው የዲያስፖራውን ገንዘብ ለመዝረፍ ነው። ምንም ሊያመጡ አይችልም። መሬት ላይ ያለ አንድም ነገር የለም። ፈራርሰዋል ነው የምልህ። ፋክቴ ነው የአማራ አትጃጃል። ፋኖ የሚባል ትግል የለህም። አልኩ እኮ አላ ምን አልክ? ራስ እስከምትበተል ያኔ ስትጠፍራ ታውቀዋለህ። ለምን አሰማንምኛል? እኔ ያልኩት ነው የሆነው ወይስ እናንተ ያሰባችሁት የሆነው ምን ያልኩት ነው ነው። ይህን ካመንክ ዛሬም የቀረችው ክልል ሳትወድን ማሸነፍ ማለት እኮ ከራስ ወረዳ ላይ ወጥቶ በሌላ በጠላት ወረዳ ላይ የአሸናፊነት ድል መቀናጀት ነው። ክልልን እየዋደምክ የትግሬ ሴራ ይዘህ ካድሬውን ይዘህ የሚገርማችሁ ነገር አሁን ያለው የሶሻል ሚዲያ ትግል የገንዘብ ትግል ነው። እኔ ወደ ሶሻል ሚዲያ ስመጣ አምስት አመት ነው በትግል ያሳለፍኩት አምስት አመት ያልሞላው ሌባ መጥቶ ከብሮበታል ስሙን ገንብቶበታል ዝና ግንቶበታል አማርኛውን እያስተካከለ አለባበሱን እያስተካከለ ቃላቱን እየመረጠ ለምን መሰላችሁ የአማራ ህዝብ ትልቅ ህዝብ ስለሆነ ሃይማኖተኛ ህዝብ ስለሆነ የኢትዮጵያ ስለሚሳሳ ሃይማኖቱን ተጠቅመው ሰርገው ገብተው የሌላ ብሔር በመሆናቸው ጥልቅ ባህር ናቸው። አይናደዱም፣ እንደኛ አይበሳችሁም፣ እንደኛ አይሳደቡም። ለምን? የሚሞተው የእነሱ ወገን አይደለም። በተቃራኒውስ ገንዘብ ይዘርፉበታል፣ እውቅና ያገኙበታል። በጣም የከፋው ነገር ትግሉን ይጠልፉበታል። እኛስ ከተጎዳው ብሔር ከአማራ ከተፈናቀለው ብሔር ከአማራ በድሮን ካለቀው ህዝባችን መካከል መስራት ከተከለከሉ አዲስ አበባ ትገባም የተባለው ህዝባችን ለሀያ ስምንት ዓመት በትግሬ ግድግዳ ግፋ እየተባለ ቆለጡ ላይ ውሃ ሲንጠለጠልበት በነበረው ህዝባችን ላይ ያንን ትግል አይተን የገባን የአማራ ሰቆቃ የሚያንገበግበን ስለሆነ ቃላት አልመርጥም። ሌሎች ብሔሮች ተረጋግተው የሚናገሩ የእነሱ ሰዎች አልሞቱባቸው። ሀብታሙ ተረጋግቶ የሚናገረው አማራ አይደለም፣ አማራን ማያውቀው የአማራ ብሔርተኛም አይደለም። አበበለው ተረጋግቶ የሚናገር እውቀት የለውም እንጂ ሁለቱም ቅማንት ነው። እየሞተ ያለ ህዝብ የለውም። ሶስት መቶ ስልሳዎች የብሔር ብሔረሰቦች ናቸው። ተረጋግተው የሚናገሩት የእነሱ ህዝብ አይደለም። ከጉራጌ ከኦሮሞ የመጣው አክቲቪስት ከእነዚያ መልኩን ጀምሮ እየሳቀ የሚሰራው ወገኑ እየተገደለ አይደለም። እኔ ግን እየተንገበገብኩ፣ እየቆጨኝ፣ እየበሰጨኝ ህዝባችንም እየሰደብኩ፣ እየገሰስኩ፣ እየተበሳጨሁ ራሴን እየጎዳሁ ምቀጥለው የተጎዳ ህዝብ ስላለ በራሴም ላይ እየደረሰ ነገር ስላለ ቪክቲም ከሆነው ማህበረሰቡ ስለወጣው ነው ሌሎችስ አማራ ምናቸውም አይደለም። አማራን የሚፈልጉት ለዝና ነው። አማራን የሚፈልጉት ለገንዘብ ነው። አማራን የሚፈልጉት ለራሳቸው ጥቅም ነው፣ አፍቅሮተ ነዋይ ያላቸው ሰዎች። ሌላው ትልቁ ግን ትግሉን ለመጥለፍ እና የራሳቸውን ዓላማ ለመጫን ነው። ስለዚህ የፋኖ መሪዎች ትግሉን ስለገደሉ፣ አሁን ያሉ መሪዎች መምራት ስላልቻሉ፣ ሁሉም ተናግረዋል። መሪዎች ወጥተው ክልሉ ከክልሉ ውስጥ አኖጣም ስላሉ አብይ፣ ከቦ እየተኮሰ ትግሬ ገብቶ አውቆ አማራው እንዲመታ። እናንተ እየታገላችሁ እንዴት መምህር ያስተምራል እያለ ያስገድላል። እንዴት እናንተ እየታገላችሁ ተማሪ ይሄዳል እያለ አስገደለ። አሁን ደግሞ ትምህርት ቤት ከፍተና ይላሉ። ለምን ሲባሉ ድሮ ድሮን ሊመታቸው ስለሆነ ነው። ዛሬ ግን አብይ አህመድ ድሮን በኢትዮጵያ ውስጥ መገጣጠም ጀምሮ የለስ ትሏቸው መልስ የላቸውም። ስትራቴጂ ሁሉ የተሳሳተ በጠላት እጅ የገባ ነው። ስለዚህ የፋኖ መሪዎች የተሸጡ በመሆናቸው ምክንያት አፋድ በለው አፋባህ የሚባለው ለእኛ ዛሬ ያስፈልገን ለእኛ የሚያስፈልገን ዘራፊ ቀራጭ ፋኖ አይደለም። ቀበሌ ወንድሙ ሊቀመንበር አሳዶ ይመጣ አይደለም። ለእኛ ዛሬ የሚያስፈልገን ፋኖ ክልሉን ለቆ ለመምጣት በህቡ የሚደራጅ አራት ኪሎ ሄዶ ስልጣን ለመንጠቅ የሚሰራ ትጥቁን የማያሳይ አላማውን ብዙ ሚሊዮን ገበሬ በረሀብ እንጥላለን ለማኝ እናደርጋለን ትግሪዎች እና ኦሮሞዎች ኤርትራያኖች የፈለጉት ይሄንን ነው። ስለዚህ እዚህ ጋ እየመጡ የሚሳደቡ ሰዎችን አትስሟቸው። እኔ ኦልሬዲ ሰው ያውቀኛል ሀቀኛ ነኝ። ዩት አድርጓቸው። ይሄ እኮ የአማራ ትግል ነው። እነን አማራዎች ትግሬ በአማራ ትግል ውስጥ ምን አገባው? እኔ እውነቱን ድንገራችሁ ከዘመነ ጀምሮ እነዚህ የፋኖ መዥገሮችን ነቅላችሁ ከጣላችሁ እርምጃ ከወሰዳችሁ ብሎ ህዝቡ ከክልሉ ፋኖን ባንን ካስወጣው፣ አንደኛ ሰላሙን ያገኛል። ሁለተኛ ሲጨንቀው አዲስ አበባ ስልጣን ለመያዝ ይተኩሳል፣ አሊያ ደግሞ ይበታል። ለምን ብ አሁን ያለው ፋኖ ተናግር ያለው ካንሰር ነው፣ የአማራ ጠላት ነው። አሁን ያለው ፋኖ ልድል አይበቃም፣ ሌላ ብሔሮች ገብተዋል። ኳ ላይ ኦሮሞ አለ፣ ትግሬ አለ፣ አገው አለ ጉራጌ ያለ። በጣም እኮ የሚያሳዝናችሁ ነው የፋኖ ትግል። ትግሬዎች እኮ አዲስ አበባ ሲገቡ ማንም አያውቃቸው። ሻቢያ እና ወያኔ ሲመጡ መሪው አይታወቅም። ስልጣን ከያዙ በኋላ ነው መሪዎችን ያወቅነው። ራሱ ሰራዊት እንኳ መለስ ዜናዊን ነው ያውቀው። መሪው ስብሀት ነጋ ነበር። የአማራ ጠላት በመሆኑ ደብቆት ቆይቶ ነበር። ውጊያ ላይ ሸሽቶ መረሸት ሲኖርበት አስቀርቶታል። ለምን? በአማራ ጥላቻ እየተነገረው ያደረሰው ያደገና አማራን እንደሚያጠፋለት ስብሀት ነጋ ሲያውቅ ስላወቀ ነው። አሁን ፋኖስ እኔ ያሳዝናል። ከዘራ ይዞ የሚዞረው ብዛቱ ወጎጉ ተይዟል። የፋኖ መሪው የምትባሉ መሪው ጠመንጃ ይይዛል እንጂ ሊያዋጋ ታጅቦ እንደ ድሮ ፊታውራሪ ከዘራ ይዞ ጠጅ ቢጠጣ የአህያ ጥርቅም እንዴት እንደሚያስጠላኩ ጳጳሱ የማይቀ የማያይዘውን ትልልቅ መስቀል እዚህ አንገቱ ላይ አድርጎ ወይ በመስቀል ባርክ፣ ወይ በክላሽ ባርክ እኮ ነው። ይህ እኮ በጣም የዘቀተ እኮ አደረጃጀት ነው። ትግሬስ ጦርነት ገጥሞ አንድ ሚሊዮን ትግሬ ሙቷል ይባላል። አንድ ሚሊዮን ደግሞ በረሃብ ወድቋል። አንድ ሚሊዮን ደግሞ ተሰዶ በኢትዮጵያና በውጭ ሀገር ነው ያለ። ሶስት መቶ ሺህ ወታደሮች ብቻ ኮን ለነዚህ ሰዎች ነው ወይ? ምን ለማመጣቸው ኤርትራ ሙሉ በሙሉ ወጥቶ አምስት መቶ ሺህ ነው የቀሩ። ሶስት ሚሊዮን ለማይሞላ ትግሬ ሁለት ሚሊዮን ለማይሞላ ትግሬ ከእነሱ ጋር እንሰራለን የሚል ነገር ምን ማለት ነው? አማራ እኮ ትልቅ ህዝብ ነው። አማራ እኮ ጀብደኛ ህዝብ ነው። አማራ እኮ ትልቅ ህዝብ ነው። አገር የሰራ እኮ ነው። ጣሊያንን እኮ ጀነራሉ ዘግዝቆ የሰቀለ አማራ ይባላል። ጎበዝ ፋኖ ራሱ አቅማችሁን አላወቃችሁትም። እውነተኛ ፋኖች እየሰማችሁ ከሆነ የእናንተን አቅም አላወቃችሁትም። ዓለም የሚያችሁ በጣም በትልቅ ነው። አማራ የሚባለው ጣሊያን ሁለት ጊዜ ማሸነፉ ነው በነጮች በኩል የሚታወቀው። ለዚህ ነው ከእነዚህ የጥቁር ጣሊያኖች ጋር ሊያጠፉ ነው የተነሱ በተለይ የአባይ ድልድይ ብትመቱት ኖሮ በላውንቸር ብታፈርሱት ኑሮ፣ ሲኤንኤን፣ አልጀዚራ፣ ቢቢሲ ይዘግብላችሁ ነበር። ከዚያስ ወደ ድርድር ትመጡ ነበር። ወደ ሁለተኛ ድርድር፣ ክልሉን እንኳ ቢያንስ ትይዙ ነበር። ህዝባችሁን እንኳ ክልሉን ይዛችሁ፣ ዞኖችን አፈሳችሁ፣ ጥሩ መሪ መርጣችሁ፣ የተማረ እንደ ትግሬዎች ማዕከላዊ መንግስትን እየታጠቅን እየታጠቅን መልሰ እንደ ምኒልክ ልንወጋ ነበር። ግን ምን የአማራ መሪ እንደነ ምሬ ወዳጁ ያለው ከብት ጠባቂ ነው፣ ተጠርዞ የመጣ ሰው ሰደበው እኮ ከከብት ጠባቂነት ከጠረዛው አውጥተን ከዱቄት ሽከማ አውጥተን መሪ ስላደረግ ነው። ይሄ በዘሩ ትግሬ ያለበት ሰውዬ አንደደብ ደንቆሮ አማራ አንደደብ። ስማኝ ሰማው ምሬ የሚባለው ይበላችሁ፣ ይበላችሁ። እኔ ምንም የምለው ነገር የለም። ነብርጅስቶን እሱ ቪዲዮ ካላቸው አሰሟቸው፣ ክፈቱና፣ ምሪ ወዳጅ ያለው ሰምታችሁ አላል። አንድ ተራ የቀን ሰራተኛ አማራው ነው ያበላሽው፣ የሰውየ ሰቀለው አማራ ሰቅሎ አናቱ ላይ ትክሻው ላይ ስለዞረ፣ አንድ ደግ አማራ ስማኝ፣ አየው፣ ጭሰኞች ሲጠግቡ፣ ሊስትሮና ዱቄት ተሸካሚዎች፣ ግመላጋጆች ሲጠግቡ አይታወቃቸው ንጉስ የሆንኩ መሰለ እሱ ብቻ የሚያውቅ መሰለው። ፊደል ያልቆጠረ ሰውዬ ወጦ ሰባ ሚሊዮን አማራን አንተ አህያ አማራ ስማኝ፣ ዘሮቹ የሚሉትን የአባቱ ወገኖች ትግሬዎች የሚሉትን አንተ አህያ አማራ አንድን ቆሮ አማራ አንተ አህያ አማራ ስማኝ አለ። አየህ ንቀት እኮ ከዘራ ይዞ ደግሞ እዚያ ቁጭ ብሎ ተናገር ብሎ አልሰሙ ነው። እኔ ያዝናለሁ በጣም ስለዚህ ሌሎች ፋኖ መሪዎችን ብቻ ያለን በአማራ ፋኖ ትግል የገቡ የህዋትና የሻቢያ ሰዎች፣ የኦሮሞ ሰዎች፣ የአገው ሰዎች። በተለይ ወልደ ገሪማ የሚባል ከጎጃም ስናባራው ሸዋሂዶ ብታዩ ፌስቡኩ የአስክሬን ክምር ነው። መከላከያ ለሚመጡ አማራው ነው የሚመጡት። አጸዱት። አማራን ትግሬዎች ገብተው የተሳሳተ የትግል መስመር ለፋኖ መሪዎች እየነገሩ እናዋጋለን ብለው ተመልከቱ። ጠላቶቻችን እኛ እኮ በመሰረቱ ከሻቢያ ከህዋትና ከኦነጋውያን ነጻ ለመውጣት ነው እኮ የምንታገለው። እንዴት ከነዚህ ጋር አብረን እንሰራለን ይባላል? ሀያ ስምንት አመት ሙሉ ከጨፈጨፈን ትግሬ ወልዲያ ተረስቱ የወልዲያ ጭፍጨፋ የደሴው ጭፍጨፋ፣ የባህር ዳሩ፣ የጎንደሩ፣ የደሴው፣ የፍኖተ ሰላሙ፣ የደብረ ማርቆሱ ተረስቶ የደብረ ብርሃኑ ጭፍጨፋ ተረስቶ ወጣቶች ከሄዱ በኋላ ሁለት ዓመት ጦርነት ከፍተው ጭና፣ ማይካድራ፣ ሰሜን እዝ፣ መላው ሙሉ ወሎ እና ምሪ ወዳጆ ይዘብት መጣ። ያ ያሳደገ ያበላህ የቤት አማራ የወሎ ህዝብ አጥንቱ የሞቱት ትሾ አይወጋም ደማቸው አይከረፋም። የጎንደር አለሌዎች፣ የጭና ሰዎች፣ የወልቃይት ሰዎች የጎንደር ከተማ በለውጡ ጊዜ ያለቀው የአሁሉ ፋኖ የነጎቤ የናስቻለው የትናንቱ የነውባንተ የነናውሰና የአጥንት ደም የነቻሌ ደም አይጠነባችሁም? ጎንደሮች የእነዚህ አጥንትስ እግራችሁ ላይ አይሰካም? አወጋችሁም? ስተኙ አይቆረቁራችሁም? ጎጃምስ የነመቱ አለቃ ደርቤ የነመዝገቡ የነመንበር ያሁሉ ገበሬ እልቂት ነዘመነ ካሴ ናስርስ ማረዳንቴ ነዝናቡ ነማርሸት የጎጃም ሕዝብ የድሮኑ ቅርናት የድሮኑ እልቂት አረር ገላቸው የተቃጠለው ሽታ አይሸታችሁም? ያሁሉ የጎጃም ገበሬ በዚህ በኩል አማራ በሙሉ በሁሉም ክፍለ ሀገር ያለው አብይ ቀረጣም ታይለዋል። ፋኖ ይቀርጠዋል። አብይ ፋኖ ረዳ ብሎ ያርሰዋል፣ ያስረዋል፣ ያሰቃየዋል፣ ይገርፈዋል፣ ይገለዋል። ፋኖ ደግሞ ብልጽግና ነ ብሎ ይመተዋል፣ ይገለዋል። አድማ በታይን ምናምን እያለ ይገለዋል። ወደራሱ መልምሎ እንደ ኦሮሞዎች ተባብሮ ቤተ መንግስቱን እንደከመያዝ ይልቅ በእነዚህ በትግሬና በሻቢያዎች በኦሮሞዎች ተር እየተመራ በውስጡ አቅፎ ይዟቸው አገብ በቃ ይሄንን አማራን አዋደሙ። ስለዚህ በአማራ ፋኖ ትግል ግም የሚገቡ የሌላ ብሄር ሰዎችን እንደ ወልደገሪማ ገሪማ ሰሎሞን ወልደ ገሪማ ቱክታክ ላይ ደግሞ ተጥሎ የሚውለው ስሙን ቀይሮ አላዛር ነኝ እያለ የሚናገር ትግርኛና ኦሮመኛ የሚናገር የትግሬ ሰላይ ቲክቶክ ላይ ይውላሉ። ፋኖ መጀመሪያ የሞተው ባንክ አጅቦ ወደ አልያምር ይልክ ነው። አስረስ ማሬ ዳምቴ ተከፋይ ነበር። አያችሁ፣ የተመለመለ ምልምል ነበር። አስረስ እየሰማ ነው። ከታች በመጀመሪያ ደረጃ የዲያስፖራው መቶ ሀምሳ ሺ ብር እየጠበቃችሁ፣ በሚሊየን ብር የሚሆነውን በቢሊየን ብር የሚሆነውን በመኪና ጭናችሁ ነበረ ደጀን ድረስ የሸኛችሁት። ይሄ ማለት ቅጥረኞች ነበራችሁ። ሌሎችንም በሙሉ በአካባቢ ያሉ የምታውቁት የተደበቁ በፋኖስ ተራፋኖች አለቆቻችሁ፣ እነዚህ ሌቦችን ሳትጠይቁ በሏቸው እርምጃ ወሰዱባቸው፣ ይውጡ። እውነተኛ ታጋዮች ጥሪ የምናስተላልፈው እርምጃ እንድትወስዱባቸው አሳስባለሁ። የአማራን ትግል ገደል የከተቱት እነዚህ ከሌላ ብሔር የመጡ ትናንት ሀያ ስምንት ዓመት ሙሉ የጨፈጨፉን ትግሬዎች፣ ሻቢያዎች፣ ወደብ ያሳቱን ኤርትራውያን በትግላችን ውስጥ ገብተዋል። ስለዚህ ህወሀትን እንቃወማለሁ ብሎ የገባ አብይ እንቃወማለሁ ብሎ የገባ በሴራ ነው። የሻቢያ ሰዎች የህወሀት ሰዎች ውሸታቸውን ነው። አማራ ፋኖን ለማዳከም ወይ ደግሞ በአማራ ህዝብ እልቂትና ድክመትና መዳከም ላይ ወደ አራት ኪሎ ለመሄድ አራት ቦታ ጡት ቆርጠዋል። ሙስሊም ገለዋል። ዶክተሮችን ቀስቅሰው ለአመፅ አስነስተዋል። መቶ ተራሮች ብለዋል። ዘመቻ ንን ብለዋል። ምሬ ወዳጅ ሰሞኑን ዘመቻ እንድነ ብሎ ብዙ ሰው ቀምሶበታል። ስለዚህ የፋኖ ትግል ብትንቱን የወጣ ስለሆነ አሁን የፋኖ መሪዎችን ህዝቡ ሊነሳባቸው ይገባል ነው። ሌላው ጌታቸው ረዳ፣ ጻድቃን እና የኦሮሞ ጋንግስተሮች ወደ ባሌ ሄደው ነበር። ሌላ ቦታም ይዘውት ለመውጣት እቅድ አላቸው። ትግሬዎች አንድ ናቸው እና ምን መሰላችሁ እየተፈጠረ ያለው አብይን በማታለል ወደ መስክ ስራ ወጥተው አንገቱን ጠምዝዘው አዲስ አበባ ባስገቡት ህቡ ያደራጁት ትግሬ ድሮም የነበር ትግሬ አራት ኪሎ መያዝ ነው። ስለዚህ ይሄ መሃይም አብይ አህመድ የሰባተኛ ክፍል ተማሪ በመሆኑ ምክንያት ትግሬዎች እንዳለ ይዘውት ከኦሮሞዎች ጋር እነ ሬድዋን ሁሴን ይህን የሚሰሩት እና መስክ ጉብኝት፣ አንተም ትዝናናለህ እያሉ እያወጡት ነው፣ እያለማመዱት ነው። ይህን የሚሰሩት ትግሬዎች አንገቱን ሊጠመዙት ስለፈለጉ ነው። ስብሀት ነጋ ወጥቶ ከሻቢያ ጋር መስራቱ እቃወማለሁ ያለው አውቆ ነው። ይህንን ውጥንቅጥ የሚመራው እኮ ስባት ነጋ ነው። ስባት ነጋ እኮ ነው አባታቸው እኮ ነው ለኤርትራውያን አቦ እያሉት እኮ ነሱ ነው ኢሳያስ የአንድ ሰፈር ሰዎች ናቸው እኮ ያደዋ ሲያታሉሉ ነው። አክቲቪስቱም አሁን ውሸቱን ነው ትግራይ እንደሆነ ነደብረ ጽዮን ምናምን ስደቡ ተብለው ትግሬ ካጥላለህ ሊጨርስ ነው። ስለዚህ አሁን ትግሬዎች የመቶ ዓመት ኮሚትመንት የአንድ ሚሊዮን ዓመት ነው ያላቸው እቅድ ነው ያላቸው አማራ ደግሞ የመቶ ቀን ነው ምን መቶ ቀን ከአምስት ቀን በኋላ ተገሎ እኮ የሚጨፍር እኮ ነው አማራ ስለዚህ ፋኖ በሙሉ ትግል ላይ አይደለም በአብዛኛው ቲክቶክ እና ፌስቡክ ላይ ነው የሚሆን ሹፌሮችን በማገድ ገንዘብ ይሰበስባል እምቢ ካሉም ይገላል ስለዚህ በፋኖ ላይ ዘመቻ በማድረግ አማራን ኋላ ቀር እያደረገው እየገደለው እያስጨፈጨፈው ስለሆነ ክልሉን ለቆ ለመውጣት ስላልፈለገ ሀምሳ ሺህ የማይሞላ ፋኖ ደግፈን እየደገፍ ሀምሳ ሚሊዮን አማራ እንዳያልቅ መጠንቀቅ አለብን። ስለዚህ ነው የፋኖ መሪዎች አባሯቸው፣ እርምጃ ውሰዱባቸው። ሌሎች ደግሞ ፋኖዎች ክልል ውስጥ ለመውጣትና ወደ አዲስ አበባ ሚሽን ለመስራት ተዘጋጁ። ከዚያዎች ትግሬን የሚሸከም ፋኖ ነው ካያችሁ፣ ግንባሩን በሉት። ሻቢያን የሚሸከም አገው ሸንጎን የሚሸከም ኦሮሞዎችን የሚሸከም ፋኖ ነው ካያችሁ፣ ጉራጌዎች በሏቸው ነው።